ሰላም ጤና ይስጥልኝ፣ ክብራና ክብራት የዩቲዩብ ቻናል ቤተሰቦች። አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁ እንድትቆዩ ዘንድ በአክብሮት እጠይቃለሁ። የአማራ ፋኖ በተለያዩ ግንባሮች ድል መቀዳጀትን አስታወቀ። የመጀመሪያው ሰበር መረጃ፣ የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ድል መቀዳጀቱን አስታውቋል። የደጋው መብረቅ ኮር በርካታ የአገዛዙን ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጽፏል ተባለ። ህዳር 9 ቀን 2018 ዓ ም በመቄት ወረዳ አንሻ ክፍለ ጦር በጠላት ላይ ትልቅ ታሪክ በመስራት ከቤት አማራ እስከ ሸዋ እየተመዘገዘገ ብዙ ታሪኮችን ሲሰራ የነበረው ጫለፍ አሰፋው ከትግል አጋሩ አርበኛ ቅዱሴ ጋር በጋራ በመሆን በመሩ ተጋብሎ በፋሽስቱ ሰራዊት ላይ ታላቅ ጀብድ በመፈጸም ታላቅ ድል ተቀላቸዋልም ተብሏል። ከፋሽስቱ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪናዎች የተማረኩ ሲሆን በርካታ የጥራት ወራዊ ሰራዊቶችን ተደምስሷልም ተብሏል። የተማረኩት ሲኖትራኮች የግለሰብ በመሆናቸው ለባለቤቶቹ እንዲመለሱ አድርገናለን ብለዋል። በአማራ ህዝብ ላይ ጥፋትንና ጭፍጨፋን ታጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርጓልን ተብሏልን። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ ዕድሜ በፋንዶች ባህሩድ እየተቀነደሸና እየተቀሰፈ ይገኛልም ተብሏል። በተመሳሳይ ውጊያ በምስራቅ አማራ ቀጠና ሁለት ወረዳዎች ላይ በተመሳሳይ ሰዓት በተፈጸመ ጥቃት ከ25 በላይ የሚሆኑ የጸረ አማራ ብልጽግና ቡድን ተላላኪ ወታደሮች መገደላቸውን ለማረጋገጥ ተችሏልን። ሀገር መምራት ያልቻለው የብልጽግና ቡድን በቻይና በኳታርና በኢምሬት አሰልጥኖ ያስመጣቸው ኮማንዶዎች ፋኖ በገቡበት እየገባ ሲያሾ በደፈጣ ሲያሾ በጨበጣ ግብዓተ መሬታቸውን እየፈጸመው ይገኛሉም ተብላለም። በአራቱም የአማራ ቀጠና የሚገኘው ፋኖ ድሮን እንደ እግረኛ ሰራዊት ያሰለፈ አገዛዝን እየበተነ እያፈረሰ በህዝብን ባየቀለዱ የአማራን ህዝብ ለጅምላ ፍጅት የዳረጉ የጅምላ እልቂቱን የፈጸሙና ያስፈጸሙትን እየነቀሰ አንገታቸውን አንቆ የአፈሙስ ፍርድ እየፈረደባቸው ይገኛል ተብሏል። መዳረሻው ድልና ነጻነት የሆነው የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንልክ የደጋው መብረቅ ኮረ አንሻ ክፍለ ጦር ነው። ወደ ሁለተኛው ሰበር መረጃ ሲሻገር የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ድል መቀዳጀቱን አስታወቀም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት መሀመድ መሐመድ ቢሆና ይኳል የደጃጅ ተሰማ እርገጤ ክፍለ ጦር የሁለተኛ ሻለቃ ቃኞችና የዙ ልዩ ዘቦች ቡድን በጋራ በሰሩት ኦፕሬሽን ከ17 በላይ የጠላት አየር ወለድ ኮማንዶ ተደምስሷልም ተብሏል በሸዋ ምድር የገባው ያገዛዙ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት ህዝብ በመደበኛ ውጊያና በደፈጣ ጥቃት ከፍተኛ ኪሳራ የደረሰበት ሲሆን ጠላት ይዋጋልኛል ብሎ በከፍተኛ ሁኔታ የሚተማመንበት የአየር ወለድ ኮማንዶ አባሎች አገዛዙን በመግራት ፋኖን እየተቀላቀሉም ይገኛሉ ተብሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መመድ ቢሆነ ይኮል ደጃዝማች ተሰማርገት ክፍለቶ የሁለተኛ ካሳ ሻለቃ ቃኞችና የሸዋ ጠቅላይ ግዛት ልዩ ኦፕሬሽናል ቡድን በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ደብረ ብርሃን ዙሪያ ጉንዶ በረት ላይ መሽጎ በነበረ የጠላት ኃይል ላይ ባደረሱት ፈጣን ወታደራዊ ኢላማ በርካታ የአገዛዙ ወንበር አስጠባቂዎች ሚሊሻ፣ ፖሊስና ባንዳ አድማ ብታኞች ሲቆስሉ ከ17 በላይ አየር ወለድ ኮማንዶዎች ደግሞ ላይመለሱ እስከ ወዲያኛው ተሸኝቷልም ተብሏል። ወዳም ምንሻ ለስራቱ ያደሩ አድማ ብታኝና በርካታ ኃይል በደረሰበት ከባድ ቁስለኛ ቁስለኛ በመሆን ተጨማሪ ከደብረ ብራና ከጣርማ ብር አስመጥቶ ከሞት የተረፈ ቁስለኛውን በሁለት መኪና ጭኖ ወደ ደብረብራን ገብቷለን ተብሏለን። ክብርና ሰማይት ለትግሉ ሰባይታት የአማራ ነው ህዝባዊ ድርጅት መረጃውን ያደረሰው ሸዋ ጠቅላይ ግዛት ሚዲያና ኮሚኒኬሽን ክፍል ነው። ወደ መጨረሻው መረጃ ስሻገር ለባንዳ ባዕድን አንገዛም አናገለግልም ያሉ በርካታ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን እየተቀላቀሉ መሆኑ ታወቀ። ለብልጽግና ተላላኪ በሆነው የባዕድን ቡድን በግዳጅ ተመልምለው የለብ ለብ ስልጠና ተሰጥቷቸው የነበሩ የአድማ ብተና አባላት ከስምሪት ቀጠናቸው በገፍ እየጠፉ ፋኖን መቀላቀላቸውን ቀጥለዋል። እኛ ትጥቅ ለመቀበለው አድማ ብተና የተቀላቀልነው ያሉት አባላቱ አሁን ትጥቃችንን አግኝተናል፣ የወገናችንን ባ ለማበስ ከፋኖ ጋር ተሰልፈናል ሲሉ ቃል በቃል ተናግረዋል። የአድማ ብተና አባላቱ የተላላኪ ተላላኪ አንሆንም በሚል በህዝባቸው ላይ የተደቀነውን የህሉና አደጋ ለመመከት ከወንድሞቻቸው ፋኖ ጎን በግልጽ መቆማቸውን እያሳወቁ ነው ተብሏል። ባለፉት ሁለትና ሶስት ቀናት ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማ ብተና አባላት ከነሙሉ ትጥቃቸው ቴዎድሮስ እዝን ሲቀላቀሉ፣ በተመሳሳይ በምስራቅ አማራ ወሎ ቤት አማራ ቀጠና በያዝነው ሳምንት ብቻ ቁጥራቸው ከ15 በላይ የሚሆኑ የአድማ ብተና አባላት ሙሉ ትጥቃቸውን እንዲያዙ ከስምርት ቀጠናቸው እየጠፋና መቀላቀላቸው ለማረጋገጥ ተችሏል። የአድማ ብተና አባላት በአዲን እንደ ሽኮራ አላምጦ ሳይከፋቸው በፊት በመጨረሻ እንዲሆነ እውነቱ ገብቷቸው ከላይ በጠቀስናቸው ቀጠናዎች ብቻ ሳይሆን በሰሜን አማራ እና ደቡብ አማራ ቀጠናዎችን በርካቶች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ እየገቡ መሆኑ ታውቋል። ከአድማ ብተና አባላቱ መካከል አንዳንዶቹ ክላሽ ብቻ ይዘን ፋኖን አንቀላቀልም በሚል ስናይበርና ብሬን እንዲሁም ሌሎች አድማ ብተና ይይዛቸው የነበሩ የጦር መሳሪያዎችን እየያዙ ከፋኖ ወንድሞቻቸው ጎል እየቆሙ ነው ተብሏል። በዚህ ክፉኛ የተደናገጡት የባህድን አመራሮች በዚህ አይነት የራሳችን አጃቢዎች ገለውን ሊጠፉ ይችላሉ በሚል ብልጽግና አዳዲስ አጃቢዎችን እንዲመድብላቸው መጠየቃቸው ተሰምቷል።